ወንድ ልጅ በቤተሰብ የሚመራና ወንድ ልጅ በእህት ከ በወንድሞች የሚመራ ከሆነ እህቶች ፍቅር የሚባል ነገሮች ቢቀርባችሁ ይሻላል። በጓደኞች የሚመራ በእናትና በአባት በወንድም የሚመራ ወንድም መቼም ለትዳር ለህይወታችሁ እንደማይሆነው ማወቅ አለበት። እንግዲህ እኔ እንደራሴ ነው የምነግራቸው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላም፣ እንዴት ናችሁት? ደህና ናችሁት ወይ? እኔ ያለሁት ደህና ነኝ፣ ይመስገን። ቻናሉን ግን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ላይክ አድርጉ ሰብስክራይብ ማነርጉ። እንደዚሁ አዳዲስ ነገሮችን የማቆም ነገሮችን ይዤላችሁ እመጣለሁ ማለት ነው። እንግዲህ የተሰማ ያለው በአሁኑ ሰሞኑ በጣም ከባድ ነው። ለታችንም ለምሳሌ ማያረልን ወንድም ባልየውን ደግሞ እንግዲህ ለአሁኑ ተይዘዋል። እህትዮም ተይዛለች ይለው ለጥያቄ ነው። ሚዲያ ግን ብዙ ነገር እየተወራ ነው እና ከነሱ ሆነው ነገሮችን መቆጠብ ተገቢ ነው እና እንደሚባለው ነገርም ከሆነ እውነታው አትደበቅም እና መውጣቱ አይቀርም። እየተባለ ያለው መጀመሪያ ቤት ውስጥ አለመስማማት አለት እየተባለ ነው ወንድ ባልዮና እሷ እናትና እህቷ ጣልቃ የመግባት ትዳር ውስጥ አለ እየተባለ ነው እና ግን እኔ እዚህ ጋ የምነግራችው ነገሮች እህቶቼ ማለት ነው። እግዚአብሔር የሰጣችሁን የአክል ጊዜያችሁ በደንብ መጠቀም አለባችሁት ነው። እራሳችሁ መጠበቅ አለባችሁ። ራሳችሁ መጠበቅ አለባችሁ። እህቶች ወንድሞችም ናቸው፣ እናንተ ሁላችሁ ማለት ነው። ምንድነው እህታችን ራሷን ትገደል አውጥቶ ይጥሉት የሚታወቀው ነገር የለም። አንድ ሰው ራሱን ተነስቶ አይሞትም። ራሱ ተነስቶ ራሱን ልገል አይችልም ምንም። ይሄን ያክል ገና ወጣት ልጅ ናት፣ ገና ሕፃን ልጅ ናት፣ በዛ ቆንጅዬ ልጅ ናት። ይሄን ያክል የትኛው ልጅ ኖሯት የትኛው ቤተሰብ በስቶበት ነው? ይሄን ያክል ራሱን ይሄን ያክል መሯት እንትን የምትያስብል ነገር የለምና፣ ምንድ ምንድን ነው ለሌሎች እህቶች ነው መመክራችሁ። በተለይ ፍቅራችሁ ውስጥ ጣልቃ የሚገባ ሰው አታስገቡም። ሶስተኛው ወገን በፍቅራችሁ መሀል ሶስተኛ ሰውን እንዳታስገቡ ያ ሶስተኛ ሰው የገባበትን ቀን ማቆም አለባችሁ አሁን ነግራችሁ ሶስተኛ ሰው ወገን ሶስተኛ ወገን ገባ ማለት እድሜ ልክ ያ ሶስተኛ ወገን አይጠፋ አይጠፋባችሁም ስለዚህ ምንድነው ማድረግ ያለባችሁ አፍቃሪዎቹ ተፈቃሪዎቹ እርስ በራሳችሁ የምትፈቃቀሩ የምትዋደዱ ራሳችሁ ችግራችሁ ራሳችሁ ፍቱት ሶስተኛ ወገን ይዞ የሚመጣ ሰው ከሆነ አቆም ወንዶችም ሴቶም እንደዛ ሶስተኛ ወገን የምታመጣ ነገር ማቆም አለባቸው እውነት የምነግራቸው ሶስተኛ ወገን የሚያስፈልግ እናት አባት እህት ወንድም የሚያስፈልገው ትልቅ ደረጃ ስደረስ ነው ትልቅ በቃ ይሄ ምንድን ነው ልበላቸው በቃ መለያየት ሲያደርስ ነው እንጂ ትንሽ ነው ግጭት ግጭት ሲኖረው ይሄ ሶስተኛ ወገን አይደለም እና ደግሞ ምድ ወንድ ልጅ በቤተሰብ የሚመራ ከሆነ ባታፈቅሮስ ወንድ ልጅ በእናት በእህት የሚመራ ከሆነ ይቅርብባችሁ። ትዳር ተብሎ ራሱ አይኖሩም። ሀብታም ይሆን ምን ይሆን ድሀም ይሆን ምን ይሆን ፍቅርም ቢይዝሽ ይዬ ብለሽ አልቅሰሽ ይወጣልሻል። የጊዜ ጉዳይ ነው እንጂ ይወጣልሻል። በቤተሰብ የሚመራ ወንድ እድሜ ልክ ተካጥረሽ ነው የምትኖር። እድሜ ልክ በእናት የምመራ በወንድም የምመራ በእህት የምመራ በተለየ ማለት ነው። እህት ግን አንተ እንደዚህ ያደርገው ና እንዲህ ሁና እንደዚህ ግ እንደዚህ ምራ። ቤቱን በራሱ በጭንቅላቱ የማይመራ በእናትና በወንድሞች በቤተሰብ የሚመራ ወንድ ለትዳርሻ አይሆንልሽ፣ ለትዳር አይሆንልሽ። በጓደኞች የሚመራ ወንድ ልጅ በጭንቅላቱ ነው መመራት አለ በራሱ በጭንቅላቱ ከማፈቅራት ሴቱ ጋር መመራት አለበት እና አሁን እንደምታ የሚባለው እናትናው እህትዮ ጣልቃ ይገቡት ነበረ እና ደግሞ ወንዱ ልጅ ይመታት ነበረ እየተባለ ነው እውነት ይሁን ውሸት ይሁን ተጠርቶ እንግዲህ መንግስት ያቅርብልናል ፊት እንፈልግላ የእህታችን ፍትህ እንፈልጋለን እና ደግሞ ምንድን ነው ሴቶች ወንድ ልጅ ወንድ ልጅ ገና መጀመሪያ እጁ ሲያነሳብሽ ያነሳብሽ ቀን፣ አንድ ቀን ስመታሽ ጊዜ እንዳታልፊ፣ ሆና ደግሞ ነግሬሽ፣ ወንድ ልጅ አንድ ቀን ተብ ካደረገልሽ እንዳታቆም፣ በቃ ራስ ቻይ በይ። ታዲያ ደምረክ ራስ ቻል በይ፣ አንስተሽ በግድግዳ አጋጭ። ወንድ ልጅ የመጀመሪያ ቀን ተመትተሽ ያልፋል ብለሽ ዝም ካልሽ፣ ሁለተኛ ቀን ይደግማል። ምክንያቱም ደግሞ ሁለተኛ ቀን መጀመሪያው ዝም ስላለሽ ነው። የመጀመሪያው ጊዜ የመታሽ ነው። አንስተሽ ግንባሩ ድስት ድስት አናቱም ቢትዩ ሁለተኛ አይደግምም። ሁለተኛ ነው ምረግ። ተዋድደን፣ ተከባብረን፣ ተፈቃቅረን አብረን እንኖራለን ብላችሁ አብራችሁ ይመኖር አለባችሁ እንጂ እሱ እየተፈጠፋችሁ እሱ እየመታችሁ እሱ እያጮላችሁ ዝም ብላችሁ የምታልፉ ከሆነ ለሌላ ጊዜ ብትየየ ብላችሁ ብታለቅሱ ትርጉም የለም። መጀመሪያ ቀን ለትዳሬ ነው ብለሽ ግዴታ አይደለም። ለትዳራችሁ ብላችሁ ተደበድባችሁ፣ ኑሮ አልተባላችሁ፣ ተጠፍጥፋችሁ፣ ተረግጣችሁ ኑሮ አል አሁን እኮ ሰልጥነዋል። የዱሮ የእናቶቻችን ጊዜ ያታስቡ ዱሮ ቀራ። እኔ ስለማፈቅር ስለምወደው ነው ብላችኋል። ወንድ ላይ እክክም አትበሉ፣ የራሳችሁንም ማወቅ አለባችሁ። እክክ ያለው እንደ እክኩ ያጽጠፈጥፋል ማለት ነው። እውነትን ነግራችሁ ስለዚህ ምንም ማውል አለባችሁ። ራሳችሁን አታስመቱ። ትዳር ትዳር ትዳር ከሆን ለትዳሬ ነው ብለሽ ራስሽ እየተረገጥ እየተረገጥ ራስ እየተጠፈጠፍሽ ራስሽን እየተደበደብሽ ህይወትሽን እስኪያልቅ ድረስ እስኪያልፍ ድረስ መቆየት የለብሽ ራስሽ እንችለሽ ልጆችሽ ማሳደግ ትችል፣ ሌላም ደግሞ ማግባት ትችያለሽ። ምንድን ነው እውነት ነው የምነግርሽ። ዱላ እራሳችሁን እንዳታስመጡ፣ ሴቶች ንቁ። እየተጠፈጠፋችሁ በእናቶቻችን ድሮ በእናቶቼናችን ያለው ነው ያለ ነው። አንዳንዳችሁ አንዳንዶቹ ደግሞ ሴቶች አላችሁ፣ መገኛ የመታችሁ እንደ መገኛ የመታ ሰው ማለት ነው። ምን ትላላችሁ? የባል ዱላ ይጣፍጣል ትላላችሁ። የባል ዱላ ያስንቃል የባል ዱላ ይጣፍጣል ስትይ የባል ዱላ ያስንቃችኋል። በዱላ የመጣ የጣፈጠሽ አንድ ቀን ደግሞ ይመርሻል። ስለሚመርሽ ስለሚያስጠላሽ ምን መሆን አለብሽ? የባልሽን ዱላ ሳይሆን በመነጋገር በመወያየት ነው ችግሩ፣ በመወያየት ነው። በተለይ አረብ ሀገር ያላችሁ ሴቶች ማለት ነው። ከአረቦች ሴቶች መማር ትችላላችሁ። እውነት ከፊልማቸው ፊልም አክታቸው ለምሳሌ ፊልማቸውን የሚያሳዩ እነሱ ሴት ልጅ ለቤቷ ምን ያህል እንደሆነች፣ ወንድ ልጅ እንዴት አድርጋ እንደምትቆጣጠር ራሷን እንደማታስመጣው፣ ልጆችን እንዴት እንደሚትወደው ልጆችን እንደማታስመጣው፣ አክት ፊልማቸውን ይሄ ነገሮችን ያስተምራል ያስተምራል በተለይ ከሀረብ ሀገር ያለችው ከአረብ ፊልም እዩ። ከአረብ ፊልሞችን እያያችሁ ከአረብ ፊልም ትምህርት ተማሩ። ከአረብ ፊልም ፍቅራችሁን ተማሩ ማለት የኛ ኢትዮጵያ እልም ያለ ፊልም ያስተምራችኋል። ከዛ በኋላ እየጠፈጠረ እያጨውልሽ ትኖሪያለሽ። ይህ እንደዚህ ነገር የለም። እኔ በእንደዚህ አይነቶችን አልፈቅደላቸውም። እና እንደዛ ይላቸዋል። እና ቻናሌ ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ፣ ማለት ነው። ይሄ እነግራችኋለሁ ማለት ነው። የወደድኩት የመጣሁት ዛሬ ይሄን ይዤላችሁ መጥቻለሁ፣ ይሄን ሀሳብ ማለት ነው። ሁላችሁን ላይክ ሼር ማድረጋችሁን አትርሱ ማለት ነው። ቻናሌ ላይ ደውል ላይ አድርጉልኝ ከልብ አመሰግናችኋለሁ ሁላችሁ ማለት ነው። ስለዚህ እግዚአብሔር እህታችንም ነብሷን ይማርልን ማረልን፣ እናንተም እራሳችሁን ጠብቁ እላችኋለሁ ለዛሬ ያመጣሁት እነዚህ ናቸው። ስለዚህ ሴቶች እራሳችሁን አታስመቱ ብያለሁ። እንግዲህ ነግራችኋለሁ ማለት ነው። በይባይ ባይ። አመሰግናችኋለሁ።